ማሳሰቢያ ይህ ዜና አይደለም፣ ዶክመንተሪ ነው። እንደዚህ አይነት እውነተኛ የወንጀል ታሪኮች በኢትዮጵያ ኮሚኒቲ ውስጥ እንዳልተለመዱ እንረዳለን። ይሁን እንጂ በመረጃ ላይ የተደገፈ ትሩ ክራይም ዶክመንተሪ ማቅረብ ፈርስት አሜንድመንት የሰጠን መብት ነው። አስተያየት፣ ቅሬታ ወይም ማስታወቂያ ማሰራት የምትፈልጉ ደግሞ በኢንስታግራም ገጻችን ጽናት ቲቪ ላይ ልታገኙ ትችላላችሁ።

የእድልና የተስፋ ምድር ተብላ በምትታሰበው ሀገር አሜሪካ አንዲት ኢትዮጵያዊት ህጻን ያጋጠማት አሰቃቂ ዕጣ ፈንታ የዲያስፖራውን ማህበረሰብ በእጅጉ አስደንግጧል። ሀና አለሙ የተሻለ ህይወት ፍለጋ ከኢትዮጵያ ወደ ዋሽንግተን ስቴት ስትመጣ በፍቅር ይቀበሉኛል ብላ ያሰበቻቸው የጉዲፈቻ ወላጆቿ ሞቴን ያፋጥኑታል ብላ ፈጽሞ አልጠበቀችም ነበር። ላሪና ካሪ ዊሊያምስ ሰባት ልጆችን ያፈሩ በጥልቅ ሃይማኖታዊ ልምምዳቸው የሚታወቁ ጥንዶች ናቸው። ነገር ግን እንዲህ ቅዱስ መስሎ ከሚታየው ገጽታቸው ጀርባ በመኖሪያ ቤታቸው ውስጥ ሰይጣናዊ ምስጢራቸውን ደብቀውት ነበር። እንደ አውሮፓውያን አቆጣጠር ሜይ 12 2011 የ13 ዓመቷ ሀና ራቁቷን በረሀብ ተጎሳቁላና በብርድ ጠውልጋ በቤተሰቦቿ ግቢ ውስጥ ሞታ ተገኘች ታዲያ በፍቅር የተጀመረ የሚመስለው ይህ የጉዲፈቻ ታሪክ እንዴት እንዲህ በአሰቃቂ ሁኔታ ተጠናቀቀ? እነዚህ ወላጆች ሁለቱን ኢትዮጵያዊ የጉዲፈቻ ልጆቻቸውን ብቻ ለይተው ለምን እንዲህ አይነት ስር የሰደደና ዘግናኝ ግፍ ፈጸሙባቸው? ወላጆች ልጆቻቸውን በምግባር ኮትኩተው ማሳደግ የሚችሉበትን መመሪያ የሚሰጠው ቱ ትሬን አፕ ቻይልድ የተሰኘው መጽሐፍ እንዴት ለሀና ሞት ምክንያት ሆነ? ከሁሉም በላይ የህግ የበላይነት አለ በሚባልበት አሜሪካን ሀገር አንዲት ህፃን ልጅ በረሃብና በብርድ ተሰቃይታ እስክትሞት ድረስ ማንም ያልደረሰላት ለምንድን ነው? የዛሬው ዘጋቢ ፊልም ከአዲስ አበባ ሕፃናት ማሳደጊያ እስከ ዋሽንግተን ገጠራማ መንደሮች፣ ከዚያም ፍትህ ለማግኘት ወደ አሜሪካ ፍርድ ቤት የተጓዘውን ልብ የሚሰብር እውነተኛ ታሪክ ይዞላችሁ ቀርቧል። ሙሉውን እውነት እስክናጋለ ድረስ አብራችሁን ቆዩ።

እንደ አውሮፓውያን አቆጣጠር በሁለት ሺዎቹ መጀመሪያ ላይ በአሜሪካን ኢቫንጀሊካል ክርስቲያን ማህበረሰቦች ውስጥ አንድ አዲስ ንቅናቄ ተቀጣጠለ። ይኸውም ከአፍሪካ ህፃናት በጉዲፈቻ የመውሰድ እንቅስቃሴ ነበር። አባብ ሩቢስ ክርስቲያን ሚኒስትሪ የሚመራው መጽሔትን ጨምሮ የተለያዩ ሃይማኖታዊ ተቋማት ተከታዮቻቸው በአፍሪካ የሚገኙ ወላጅ አልባ ህፃናትን በማዳን ለአምላካቸው ያላቸውን እምነት እንዲያሳዩ ያበረታቱ ጀመር። ይህን ማድረግ ኢየሱስን ራሱን ወደ ቤት እንደመቀበል ይቆጠር ነበር። ኢትዮጵያም በወቅቱ ከቻይና ቀጥላ ብዙ ህጻናትን ለአሜሪካውያን አሳልፋ የምትሰጥ ሀገር ሆነች። በዚህ መንፈስ ተነሳስተው ወደዚህ እንቅስቃሴ ከተቀላቀሉት መካከል ላሪና ካሪ ውሊያምስ ይገኙበታል። ጥንዶቹ በዋሽንግተን ስቴት ከካናዳ ድንበር ብዙም በማትርቀው ሲድሮ ውሊ በምትባል ትንሽ ከተማ ውስጥ ይኖሩ ነበር። ሰባት ባዮሎጂካል ልጆች የነበሯቸው ሲሆን ልጆቻቸውን ከማህበረሰቡ አግልለው ቤት ውስጥ የሚያስተምሩና ጥብቅ የክርስትና አስተምሮትን የሚከተሉ ቤተሰቦች ናቸው። ቤታቸው 56 ኤከር በሚሸፍን ሰፊ ግቢ ውስጥ የተገነባ ሲሆን በተጨማሪም ጌትር ኮሚኒቲ ውስጥ የሚገኝ በመሆኑ ከውጭ ዓለም የተገለለ ነበር። ካሪ ከጊዜ ወደ ጊዜ ይበልጥ አክራሪ የሆነች መጥታለች። ቀሚስና ረጅም ልብሶችን ብቻ መልበስ የጀመረ ሲሆን ሴቶች የመምረጥ መብት ሊኖራቸው አይገባም የሚል ጽንፈኛ አመለካከትም ታራምድ ነበር። ባለቤቷ ላሪ ደግሞ በቤታቸው ግቢ ውስጥ የስብከት አገልግሎት መስጠት ጀምሯል። ተጨማሪ ልጆች ትፈልግ የነበረችው ካሪ ባጋጠማት የጤና እክል ምክንያት ከእንግዲህ መውለድ እንደማትችል አወቀች። ይህንን ተከትሎ አባብ ሮቢስ ክርስቲያን ሚኒስትሪ ባዘጋጀው የሴቶች ሪትሪት ላይ ከተሳተፈች በኋላ ከአፍሪካ ልጅ በማደጎ ወስዳ ማሳደግ ፍላጎቷ ጨመረ። ዘንዶቹም መቀመጫውን ፖርት ኤንጀልስ ዋሽንግተን ካደረገ አዶፕሽን አድቮኬትስ ኢንተርናሽናል ከተባለ የጉዲፈቻ ኤጀንሲ ጋር ንግግር ጀመሩ። ኤጀንሲው ካሪ የአሜሪካ የምልክት ቋንቋ ወይም ኤኤስኤል ችሎታ ስላላት አማኑኤል የተባለ ኢትዮጵያዊ መስማት የተሳነውን ትንሽ ልጅ እንዲያሳድጉ መረጣቸው። ከዚያም የ10 ዓመቷን ሀና ዓለሙን የሚያሳይ የ60 ሰከንድ ቪዲዮ ሲያሳዩቸው ልባችን እራራላት በማለት እሷንም በማደግ ወስደው ለማሳደግ ወሰኑ። ነገር ግን በዚህ ሂደት ውስጥ ትልቅ ምስጢር ተደብቆ ነበር። ኤጀንሲው ልጆች ላይ አካላዊ ቅጣት የሚፈጽም ወላጆችን እንደማይቀበል ቢያሳውቃቸው፣ የራሳቸው ልጆች እንኳን እየገረፉ ያሳደጉት ላሪና ካሪ ምስጢራቸውን ደብቀው አካላዊ ቅጣት እንደሚቃወሙ በመግለጽ ዋሹ። እንደ አውሮፓውያን አቆጣጠር በ2008 ሃና እና ማኑኤል አዲሶቹን ወላጆቻቸውን በአካል እንኳን ሳያገኟቸው ከአንድ አጃቢ ጋር ወደ አሜሪካ በረሩ። ይህ አይነቱ አሰራር አሁን በኢትዮጵያ መንግስት የታገደ ቢሆንም በወቅቱ ግን አሳዳጊዎች በአካል ኢትዮጵያ ድረስ መጥተው በማደጉ የሚወስዷቸውን ልጆች ሳያዩ በቀጥታ ልጆቹን ወዳሉበት ስፍራ ማስመጣት ይችሉ ነበር። የመጀመሪያዎቹ ስድስት ወራት ለልጆቹ ጥሩ ጊዜያት እንደነበሩ መረጃዎች ያሳያሉ። ሃና አሜሪካ ስትደርስ 77 ፓውንድ ትመዝን የነበረ ሲሆን አመጋገቧ ጥሩ ስለነበረ በጥቂት ወራት ውስጥ ክብደቷ ወደ 105 ፓውንድ አሻቀበ። ትንሿ ሃና ማንበብ ትወድ ነበር። በተለይ ሊትል ሃውስ ኦን ዘ ፕሬሪ የተሰኘውን መጽሐፍ ደጋግማ ማንበብ ያስደስታታል። ለተከታታይ 6 ወራት ከኤጀንሲው እየተላከ ልጆቹን የጎበኘው ሶሻል ወርከር በጻፋቸው ሪፖርቶች ላይ ሁሉም ነገር መልካም መሆኑን ያሳያል። ነገር ግን እንደ አውሮፓውያን አቆጣጠር ጁን 2009 የጉዲፈቻ ሂደቱ በሕጉ መሰረት መጠናቀቁን ተከትሎ የኤጀንሲው ክትትል አበቃ። ወዲያውንም የዊሊያምስ ቤት አሰቃቂ ገጽታ መገለጥ ጀመረ። አንድ ቀን ሃና ምግብ ስትሰርቅ ካሪ አየቻት። በድርጊቱ የተናደደችው ካሪ ሃናን ለምን ሰረቅሽ ብላ አፋጠጠቻት። ሁሉም ነገር የተቀየረው ከዛን ዕለት ጀምሮ ነበር። በረሃብ ላደጉ ህፃናት ምግብ መደበቅ የተለመደ የትራውማ ምልክት ቢሆንም የዊሊያምስ ጥንዶች ግን ይህንን እንደ አመፀኝነትና እንደ ሞራል ውድቀት ቆጠሩት። ከዚያች ቀን ጀምሮ በሃናና በአማኑኤል ላይ ያነጣጠረ አካላዊና ስነ ልቦናዊ ጥቃት ተጀመረ። ለልጆቹ የተሻለ ህይወት ለመስጠት ቃል ገብተው የወሰዱት እነዚህ ወላጆች ምግብ ባለመስጠት ጭምር ያሰቃያቸው ጀመር። ቅጣቶቹ ከቀላል ወደ ከባድ ነው የሄዱት። የላሪ እና የካሪ ዊሊያምስ ባዮሎጂካል ልጆች ዳይኒንግ ሩም ቴብል ላይ ሲበሉ፣ ሃና እና ማኑኤል ግን ከቀሪው ቤተሰብ ተለይተው ሌላ ክፍል ውስጥ መሬት ላይ እንዲበሉ ይገደዱ ነበር። ምግባቸውም ያልበሰለ ቀዝቃዛ ትርፍራፊ፣ ከፍሪጅ የወጡ አትክልቶችና፣ ከሁሉም የከፋው ደግሞ ሆን ተብሎ በውሃ የተነከረ ሳንዱች ነበር። ነገሩ እየከረረ ሲሄድ ከቤት ውጭ እንዲበሉ ተደረገ። ዝናብና በረዶ እየዘነበ እንኳ ውጭ እንዲበሉ ያደርጓቸው ነበር። ስቃዩ ከቀን ወደ ቀን እየከፋ ሄደ። በተለይ ሃና ላይ እጅግ የሚሰቀጥጡ ቅጣቶችን ተግባራዊ ተደርገዋል። በመጀመሪያ ከልጆች መኝታ ክፍል አስወጥተው ከቤት ውጭ በጋጥ ውስጥ እንድትተኛ አደረጓት። ከዚያም ብርሃን በሌለው የሻውር ክፍል ውስጥ ቆልፈው አሰሯት። ከመሞቷ በፊት የመጨረሻዎቹን ስድስት ወራት ደግሞ 0.74 ካሬ ሜትር በሆነች ትንሽዬ ጨለማ ቁም ሳጥን ውስጥ ሃና ታስራ እንድትቀመጥ ተገደደች። አንዳንድ ጊዜ ለ24 ሰዓት ድረስ እዛችሁ ቁምሳጥን ውስጥ ሳትተነፍስ እንድትቀመጥ ትደረጋለች። በዚህ ጊዜ የጉዲፈቻ ወላጆቿ ከቁምሳጥን ውጪ ቴፕ አስቀምጠው የባይብል ስብከትና የክርስቲያን መዝሙሮችን በመክፈት እንድትሰማ ያደርጓት ነበር። ሰቆቃዋ ግን በዚህ አላበቃም። ሃና የወር አበባ ማየት ስትጀምር ይበልጥ አገለሏት። ሄፒታይተስ ቤ የተሰኘ በሽታ እንዳለባት ሲረዱ ሌላውን ቤተሰብ ትበክላለች በሚል ሰበብ በአመት አንዴ ወይም ሁለት ጊዜ ብቻ በሚጸዳና ከቤታቸው ውጪ ባለ ተንቀሳቃሽ ሽንት ቤት ውስጥ እንድትጠቀም አስገደዷት። ሻወር የምትወስደውም ሜዳ ላይ እያዩት በቀዝቃዛ ውሃ አትክልት በማጠጫ ጎማ ነበር። ይህም በሌሎቹ የቤተሰቡ አባላት ፊት ይበልጥ እንድትዋረድ አድርጓታል። ሃና ጸጉሯን በጣም ትወደው ስለነበር ቁጥርጥር እየሰራች ትንከባከባዋለች። አንድ ቀን ካሪ የግቢውን ሳር እንድታጭድ ሃናን አዘዘቻት። ሃናም የተባለችውን አደረገች። ነገር ግን ሳሩን አሳጥረሽ አጭደሸዋል በሚል ሰበብ ካሪ የሃናን ፀጉር ሙሉ በሙሉ ላጨችው። ይሄ ቅጣት በተለያየ ጊዜ ሶስቴ ተፈጽሟል። ከዚህ ባለፈም ልብስ እንዳትለብስ ከልክላት በፎጣ ብቻ ተሸፍና እንድትንቀሳቀስ ታደርጋት ነበር። ይህ ሁሉ ጭካኔ ግን ዝም ብሎ ይመጣል ነበረ። ፖሊስ በቤታቸው ውስጥ ባደረገው ብርበራ በብዙዎቹ ዘንድ የተወገዘውን ቱ ትሬን አፕ ኤ ቻይልድ የተሰኘውን የተሰኘው መጽሐፍ አግኝቷል። መጽሐፉ የወላጅን ፍጹም የበላይነት ለማረጋገጥ የልጅን ፍላጎትና መንፈስ መስበር እንደሚያስፈልግ ያስተምራል። እንደ ፕላስቲክ የውሃ ጎማ ባሉ መሳሪያዎች አካላዊ ቅጣት መፈጸምን፣ በብርድ እንዲቆዩ ማድረግንና ምግብ መከልከልን እንደ ተገቢ የቅጣት ዘዴዎች ያቀርባል ካሪም ይህንን ቀጭን የፕላስቲክ ጎማ ሁል ጊዜ በጡት መያዣ ውስጥ ይዘው እንደነበር ተመስክሯል። የዊሊያምስ ቤት ከውጭ ሲታይ ፈሪሃ እግዚአብሔር የነገሰበት ይመስላል፣ ከውስጥ ግን ለሁለት ህፃናት የሰቆቃ እስር ቤት ነበር። ሁኔታው ከቀን ወደ ቀን እየከፋ ሲሄድ የሃና አለሙ ህይወት ወደ ገሃነም ተቀየረ። የላሪና ካሪ የገዛ ልጆቻቸው እንደመሰከሩት ሃና በህይወት በቆየችበት የመጨረሻ ዓመት ድምጿን እንኳን ሰምተውት አያውቁ ምክንያቱም አብዛኛውን ጊዜ ቁም ሳጥን ውስጥ ተቆልፎባት ስለምትውል አያዩዋትም ነበር። በዱላ ስትደበደብ ራሱ ማልቀስ አቁማለች ብለዋል። ሃና ከደረሰባት ስቃይ እየተነሳ እየተቀጠቀጠች እንኳ ዝምታ ነበር መልሷ። እንደ አውሮፓውያን አቆጣጠር ሜይ 11 2011 ቀኑ በዊሊያምስ ቤት እንደተለመደው ተጀመረ። ልጆቹ ከመኝታ ክፍላቸው ሲወጡ፣ ካሪ ደግሞ ሃና ከተቆለፈችበት ቁም ሳጥን አስወጣቻት። ላሪ ከልጆቹ ጋር ቁርስ ሲያዘጋጅ ሃና የራሷን ድርሻ ከቤት ውጭ እንድትመገብ ተደረገ። ከዚያም ሌሎቹ ልጆች ካፕቸር ዘፍላግ የተሰኘ ጨዋታ ለመጫወት ወደ ግቢ ሲወጡ ሃና በአቅራቢያቸው ብትኖርም በጨዋታ ውስጥ እንድትሳተፍ አልተፈቀደላትም። ረፋዱን ላሪ ወደ ቦይንግ የስራ ቦታው አመራ። ይህ ቀን እንደ ማንኛውም ቀን አልነበረ፣ የሃና የመጨረሻ ቀን ነበር። ከሰዓት በኋላ ሃና አልታዘዘችኝም በሚል ሰበብ ካሪ ከቤት ውጭ እንድትቆይ ያደረገቻት ሃና የለበሰችው ቲሸርትና ቁምጣ ብቻ ነበር። ጊዜው በዋሽንግተን የስፕሪንግ ወቅት በመሆኑ የአየር ሁኔታው ቀዝቃዛና ዝናባማ ነበር። የሙቀት መጠኑ ወደ 40 ዲግሪ ፋራናይት ወይም 4 ዲግሪ ሴልሺየስ ዝቅ ብሏል። እንዲህ ባለ ብርድ ውጪ ለቆመችው ሃና ያዘንላት ሰው አልነበረም። ይልቁንም ካሪ ትልቁን ልጇን ጆሹዋ፣ ሃናን እንዲጠራ ታዘዘችው። ከዚያም ሃና ወደ ቤት ስትገባ ጆሹዋ ሃናን በጎማ እየገረፈ ጃምፒንግ ጃክስ የተሰኘውን የአካል ብቃት እንቅስቃሴ በግድ እንዲያሰራት አደረገች። ካሪ ይህንን የምታደርገው ሃና ትንሽ እንዲሞቃት ለማድረግ ነበር። ሰዓታት አለፉ። የሀና ሰውነት ግን ብርዱንና ራህቡን መቋቋም አቃተው። መራመድ እየተሳናት መውደቅና መነሳት ጀመረች። ካሪ በመስኮት በኩል ሆና ትመለከታት ነበር። ነገር ግን ይህንን ያደረገችው ለእርዳታ ሳይሆን የሀና ስቃይ እንደ መዝናኛነት ለመከታተል ነበር። እንደ ሀና ወንድም ማኑኤል እና እንደ ካሪ ባዮሎጂካል ልጅ ካራ ጋርድነር ምስክርነት፣ ካሪ በንዴት ሌሎቹ ልጆቿን በመስኮት በኩል ሆነው እንዲመለከቱና በሀና ስቃይ እንዲስቁ አዛቸው ነበር። ልጆቹም ይህንን ለማድረግ የተገደዱት እምቢ ቢሉ ቅጣቱ ወደ እነሱ እንደሚዞር ስላወቁ ነው። የሀና ሰውነት ለከፍተኛ ቅዝቃዜ ሲጋለጥ ፓራዶክሲካል አንድረሲንግ በመባል የሚታወቅ አእምሮን የሚያስክ ክስተት ተፈጠረ። ሰውነቷ በከፍተኛ ደረጃ በብርድ ቢቆራመትም አእምሮዋ ተቃውሶ የተሳሳተ የሙቀት ስሜት ወደ ሰውነቷ ስለላከባት የለበሰችውን ልብስ አንድ በአንድ ማውለቅ ጀመረች። ካሪ ይህንን ስትመለከት ለልጅቷ ህይወት ከመጨነቅ ይልቅ ሀና እንዴት ልብሷን ታወልቃለች በሚል ይባስ ተበሳጨች። ስነ ምግባር በቤታቸው ውስጥ ትልቅ ቦታ እንዳለው ስለምታምን ወንድ ልጆቿ ሃናን ራቁቷን እንዳያዩ በማሰብ ወደ ውስጥ እንዲገቡ አዘዘቻቸው። ሀናን ግን በብርድና በዝናብ ውስጥ ብቻዋን ተውቻት። እኩለ ሌሊት ሲቃረብ የሀና የተዳከመው ሰውነቷ ሙሉ በሙሉ ተዝለፈለፈ። ወዲያውኑ በቤቱ ግቢ ውስጥ በጭቃ ላይ በግንባሯ ተደፍታ ወደቀች። ከዚያ በኋላ ግን አልተነሳችም። ይህንን የተመለከተችው የካሪ ባዮሎጂካል ልጅ ካራ ጋርድነር በፍርሃት ወደ እናቷ ሮጣ ሀና መንቀሳቀስ ማቆሟን ነገረቻት። የካሪ ቀጣይ እርምጃዎች በውስጧ የነበረውን አረመኔያዊ ባህሪ የሚያሳዩ ነበሩ። የሀናን ህይወት ለማትረፍ ከመጣር ይልቅ ቅድሚያ የሰጠችው ለራሷ ነበር። ወደ ቤት ውስጥ ገብታ አንሶላ ካመጣች በኋላ የሀናን ራቁት ሰውነት ሸፈነችው። ከዚያ በኋላ እንኳን እርዳታ እንድታገኝ ወደ ፖሊስ ፈጥና አልደወለች። በመጀመሪያ ያስቀደመችው ከስራ እየተመለሰ ለነበረው ለባለቤቷ ላሪ ስልክ መደወል ነበር። ይህንን ያደረገችው ከሀና ሙት ራሳቸውን ነፃ ለማውጣት ለፖሊስ ምን እንበል የሚለውን ለመወያየት በማሰብ ነው። ለደቂቃዎች ከተነጋገሩ በኋላ የውሸት ታሪክ ቀምረው በመጨረሻ ወደ ናይን ዋን ዋን ደወለች። የናይን ዋንዋን የስልክ ንግግሯ በታሪክ ከተመዘገቡ ስሜት አልባና እጅግ አስደንጋጭ ጥሪዎች አንዱ ነበር። ድምጿ ምንም አይነት የድንጋጤም ሆነ የሀዘን ስሜት አይንጸባረቅበትም ነበር። እንዲያውም የመሰላቸትና የብስጭት ስሜት ይታይበት ነበር ለኦፕሬተሯ እንዲህ አለቻት። ልጄ ራሷን ያጠፋች ይመስለኛል። በጣም አመፀኛ ናት። ኦፕሬተሯ በምላሹ የመጀመሪያ እርዳታ እንድትሰጣት ስትመክራት፣ ካሪ ግን ሀናን ለመንካት ተጸይፋ፣ አፏ በጭቃ ተሞልቷል፣ አይኖቿን ፈጥጠዋል በማለት በምሬት መለሰች። በንግግሯ መሀልም ሀና ተንኮለኛ እንደነበረችና ብዙ ጭንቀት እንዳስከተለችባት ለኦፕሬተሯ አሳወቀች። የሕክምና ባለሙያዎች እኩለ ሌሊት ካለፈ በኋላ ሲደርሱ ምንም ማድረግ አልቻሉም ነበር። ሃና ወደ ስካጀት ቫሊ ሆስፒታል ብትወሰድም ህይወቷ አልፎ ነበር። እንደ አውሮፓውያን አቆጣጠር ሜ 12 2011 1 ሰዓት ከ30 ኤኤም ላይ ዶክተር ጄኔት ታምሊንሰን ሃና መሞቷን አረጋገጠች። የአስከሬን ምርመራ ውጤቱ በዊሊያምስ ቤት ይፈጸም የነበረውን አሰቃቂ ግፍ በግልጽ አሳይቷል። የሞቷ ይፋዊ ምክንያት ሃይፖተርሚያ ወይም የሰውነት ሙቀቷ ከመጠን በታች በመውረዱ ሲሆን ለዚህ ዋነኛ ምክንያት ተብሎ የተቀመጡት ደግሞ የተመጣጠነ ምግብ እጥረትና በጨጓራ ውስጥ የነበረ ባክቴሪያል ኢንፌክሽን መሆናቸውን የፎረንሲክ ፓቶሎጂስቱ ዶክተር ዳንኤል ሴሎፍ ገልጸዋል። በሞተችበት ወቅት ክብደቷ 78 ፓውንድ ብቻ ነበር። ይህም ወደ አሜሪካ ከመጣች በኋላ ከነበራት የሰውነት ክብደት በእጅጉ ያነሰ ነው። ሰውነቷ በሙሉ በደረሰባት ድብደባ ምክንያት በጠባሳዎችና በቁስሎች የተሞላ ነበር። ዶክተር ዳንኤል በሀና ዳሌ ላይ፣ በክርኖቿ በጉልበቶቿና በባቶቿ ላይ የሚታዩ ጉዳቶችን ተመልክተዋል። በተመሳሳይ ቅንድቧ አካባቢና በላይኛው የዳሌዋ ክፍል ላይ የጠባሳ ምልክቶችን እንዲሁም በጭኖቿና በባቶቿ ላይ በርካታ የድብደባ ምልክቶችን አስተውለዋል። ጸጉሯ ሙሉ በሙሉ ተላሽቶ የነበረ ሲሆን፣ ሰውነቷን በፕላስቲክ የውሃ ጎማ በተደጋጋሚ በመደብደቧ ምክንያት እጅግ ብዙ ጠባሳዎች ነበሩበት። በተላጨው የራስ ቅሏ ላይ ሳይቀር ትልቅ እብጠት መኖሩን ዶክተሩ ገልጸዋል። ይፋዊ የሪፖርቱ የሞቷን መንስኤ ሲያጠቃልል እንዲህ ይላል። ሆን ተብሎ በአሳዳጊዎቿ በተፈጸመ የምግብ ክልከላ ምክንያት ለረዥም ጊዜያት በረሃብ ተቀታለች። በከባድ ቸልተኝነት፣ በአካላዊና ስነ ልቦናዊ ጥቃት እንዲሁም ለከፋ ስቃይ በመጋለጧ የተነሳ ለሞት ተዳርጋለች። የሃና ሞት ሞት ይፋ ከሆነ በኋላ በቀጣዩ ቀን የህግ አስከባሪዎችና የህፃናት ጥበቃ አገልግሎት ወይም ሲፒኤስ ሰራተኞች ወደ ነ ዊሊያምስ ቤት ሲደርሱ ያገኙት ነገር እጅግ አስደንጋጭ ነበር። ቤተሰቡ ላይ ምንም አይነት የሃዘንና የድንጋጤ ስሜት አይታይም ነበር። ይልቁንም የሃናን ሞት እንደቀላል ነገር ረስተውታል ማለት ይቻላል። እንደ መርማሪዎቹ ገለጻ ቤቱ ስምንት ህፃናት ይኖሩበታል ለማለት በሚያስቸግር ሁኔታ እጅግ በጣም ንጹህ እና የተደራጀ ነበር። የህፃናት ጥበቃ አገልግሎት ሰራተኞች ሌሎቹን ልጆች ለማናገር ሲሞክሩ አባታቸው ላሪ ዊሊያምስ ፈቃደኛ አልነበረም። በኋላ ግን በፖሊስ እገዛ ልጆቹን አነጋገሯቸው። በመጀመሪያዎቹ ቃለ መጠይቆች ልጆቹ በሙሉ አንድ አይነት የተጠና የሚመስል ምላሽ ሰጡ። ሁሉም ሀና አመፀኛ እንደነበረች ተናገሩ። አንዱ ወንድ ልጅ ሀና ባጋንን ተይዛ ነበር ብሎ እንደሚያምን ገለጸ። ከሃና ጋር ከኢትዮጵያ በማደጉ የመጣው አማኑኤል ደግሞ እንደሷ ያሉ ሰዎች በውሸታቸው ምክንያት በዱላ ይገረፋሉ፣ ወደ ሲኦል እሳት ይጣላሉ ሲል ተናግሯል። ፖሊስ በወቅቱ በቂ መረጃ ስላላገኘ ለሁለት ወራት ያክል ነፍሰ ገዳዮቹ ምንም አይነት እርምጃ ሳይወሰድባቸው ህይወታቸውን ቀጠሉ። ነገሮች የተቀየሩት እንደ አውሮፓውያን አቆጣጠር በጁላይ አጋማሽ ላይ ነበር። አንድ ማንነቱ ያልታወቀ ግለሰብ ለህፃናት ጥበቃ አገልግሎት ስልክ በመደወል ካሪ በጉድፈቻ የወሰደቻቸውን ልጆች እንደምትጠላና አሁን ደግሞ አማኑኤልን ልክ እንደ ሃና ማሰቃየት እንደጀመረች ጥቆማ ሰጠ። ይህ መረጃ ለዓመታት ተደብቆ የቆየውን ሚስጥር ወደ አደባባይ እንዲወጣ ያስቻለ ትልቅ መንገድ ሆነ። የህፃናት ጥበቃ አገልግሎት ወዲያውኑ መደበኛ ምርመራ ጀመረ። ስምንቱን በህይወት የቀሩት ሕፃናት ከቤታቸው ተወስደው በጊዜያዊ ማቆያ እንዲቀመጡ ተደረገ። በመጨረሻም እንደ አውሮፓውያን አቆጣጠር ሴፕቴምበር 29 2011 ላሪ ላሪና ካሪ ዊሊያምስ በሃና ሞት ተጠርጥረው በቁጥጥር ስር ዋሉ። ህፃናቶቹም ከወላጆቻቸው ቤት ከወጡ በኋላ በነፃነት መናገር ጀመሩ። በተለይ የአማኑኤል ታሪክ ልብ የሚሰብር ነበር። የስነ ልቦና ባለሙያዎች በፒቴስዲ የአእምሮ ህመም እንደሚሰቃይ ያረጋገጡ። ወዲያውኑ ሺላ ጃክሰን ከሚባሉ መስማት የተሳናቸው አፍሪካን አሜሪካን አሳዳጊናት ጋር እንዲኖር ተደረገ። ነገር ግን በአዲሱ የማደጎ ቤተሰቡ ውስጥም ጭንቀቱ አለቀቀውም ነበር። ትንንሽ ጥፋቶችን አጥፍቶ ማንም ሳይቆጣው ይቅርታ እንዲደረግለት ይማጸናል። ግራ በተጋባ ስሜት አዲሷን እናቱን ለምን እንደማትመታው ጠይቋታል። ይባስ ብሎም ሌሊት ላይ ተኝቶ ካሪ በመስኮት ስትገባ ትታየውና በድንጋጤ ከቅዠቱ ይባንናል። እንደ አውሮፓውያን አቆጣጠር ከጁላይ እስከ ሴፕቴምበር 2013 ድረስ ሰባት ተከታታይ ሳምንታትን የፈጀው ይህ የፍርድ ቤት ሂደት በስካጀት ካውንቲ ታሪክ ረጅሙ ችሎት በመባል ተመዝግቧል። የካውንቲው አቃቢ ሕግ ሪች ቫይሪክ የዊሊያምስን ቤት ሃውስ ኦፍ ሆረርስ ሲሉ ገልጸውታል። የችሎቱ ክፍል በየቀኑ ከሲያትል በሚመጡ የኢትዮጵያ ኮሚኒቲ አባላት ይሞላ ነበር። ከእነዚህም መካከል ዴቪድ ጉተርሰን አንዱ ነበሩ። እሳቸው እንዳሉት ሁላችንም እዛ መገኘታችን ብቻ ተጽዕኖ እንደሚፈጥር ይሰማናል። ዳኛው ጉዳዩ ትኩረት ማግኘቱን በዚህ ያውቃሉ። ስለዚህ በቦታው በመገኘትና ፍርዱን በመከታተል ለውጥ ማምጣት እንችላለን ሲሉ ገልጸዋል። በወቅቱ በሲያትል ለኢትዮጵያ ኮሚቴ የሚል አሶሲሽን የነበሩት ወይዘሮ ሙሉ መቤት ረታም የሞንት ቨርነን የፍርድ ቤት ችሎትን ከሞሉት 35 ኢትዮጵያውያን መካከል አንዷ ነበሩ። በችሎቱ ላይ የአማኑኤል ምስክርነት እጅግ ልብ የሚሰብር ነበር። በሶስቱ የምልክት ቋንቋ አስተርጓሚዎች እየታገዘ የቀድሞ የጉዲፈቻ ወላጆቹ ተራ ቅጣት ሳይሆን ድብደባ ሲፈጽሙበት እንደኖሩ ገልጿል። ስለ እህቱ ሀና ወዴት እንደሄደች ሲጠየቅ በግራ መጋባት ውስጥ ሆኖ የት እንዳለች አላውቅም፣ ተሰወረች፣ ምናልባት የሞተች ይመስለኛል ሲል በምልክት ቋንቋ ተናግሯል። የተከሳሾቹ ጠበቆች ደግሞ ጥፋቱን በሌላኛው ወላጅ ላይ ለማላከፍ ሞከሩ። የላሪ ጠበቃ ካሪ የቤቱ የዕለት ተዕለት አስተዳዳሪ ስለነበረች ዋናዋ ተጠያቂ እሷ ናት ሲሉ ተከራከሩ። የሀናን የተጎሳቆለ ገጽታ ለማቃለል በመሞከር በየመጽሔቱ ላይ ያሉ ታዋቂ ሰዎችም የአንገታቸው አጥንት ሞቶ ይታያል፣ ይህ ሊሞቱ መቃረባቸውን አያሳይም የሚል አነጋጋሪ መከራከሪያ አቀረቡ። የካሪ ጠበቃ በበኩሏ ላሪ የቤቱ ራስ እንደመሆኑ መጠን ለሁሉም ነገር ተጠያቂ ነው ሚስቱ እሱ የሚላትን ከመፈጸም ውጪ በራሷ ተነሳሽነት የፈጸመችው ጥፋት የለም ስትል ተከራከረች። እንደ አውሮፓውያን አቆጣጠር ሴፕቴምበር 9 2013 የፍርድ ቤቱ ዳኞች የጥፋተኝነት ውሳኔያቸውን አሳወቁ። ካሪ ዊሊያምስ በሶስት ወንጀሎች ማለትም በአንደኛ ደረጃ የነፍስ ማጥፋት ወንጀል፣ በአሰቃቂ ግድያና በአማኑኤል ላይ በደረሰው ጥቃት ጥፋተኛ ሆና ተገኘች። ላሪ ዊሊያምስ ደግሞ በማንስላውተር እና በአማኑኤል ላይ በደረሰው ጥቃት ጥፋተኛ ተባለ። ኦክቶበር 29 2013 በዋለው ችሎት ዳኛ ሱዛን ኩክ የቅጣቱ መጠን አሳወቁ። ካሪ ዊሊያምስ ወደ 37 ዓመት የሚጠጋ አስራ ሲፈረድባት፣ ላሪ ዊሊያምስ ደግሞ ወደ 28 ዓመት የሚጠጋ አስራ ተበየነበት። ዳኛዋ ውሳኔያቸውን ሲያስተላልፉ ሃና ወደ ወተትና ማር ምድር መጣች ያገኘቹ ግን የቀዘቀዘ ምግብና በውሃ የተነከረ ሳንድዊች ነበር በማለት ልብ የሚነካ ንግግር አድርገዋል። በ2015 እና በ2019 ጥንዶቹ ይግባኝ ቢጠይቁም ውድቅ ተደርጎ ፍርዳቸው ጸንቷል። የሐና ሞት ግን ከፍርድ ቤቱ ግድግዳዎች ባሻገርም ጥልቅ ጠባሳ ትቶ አልፏል። አንደኛውና በጣም አሳዛኙ ክስተት የመቃብሯ ድንጋይ ጉዳይ ነበር። የኢትዮጵያ ዲያስፖራ ኮሚኒቲ በልደት ስሟ ማለትም ሐና አለሙ የሚል የመቃብር ድንጋይ ሊያስቀምጥላት ሲዘጋጅ የዊሊያምስ ቤተሰቦች ቀድመው የራሳቸውን የመቃብር ድንጋይ አቆሙ። በዚህ ድንጋይ ላይ ያስቀመጡት የልደት ዘመን ግን በ1994 ይል ነበር። ይህም ከትክክለኛው የልደት ዘመኗ በሶስት ዓመት የቀደመ ነው። ዓላማውም ሐና ጥቃቱ ሲፈጸምባት የ13 ዓመት ሕፃን እንደነበረች በመደበቅ የ16 ዓመት አመፀኛ ቲኔጀር ነበረች ለማለት የፈጠሩት ተንኮል ነው። በሌላ በኩል የሃና ታሪክ ብዙ ለውጦችን አስከትሏል። የጉዲፈቻ ኤጀንሲው የክትትል ጊዜውን ያራዘመ ሲሆን የዋሽንግተን ስቴትም በጉዲፈቻ ሕፃናት ላይ የሚደርሱ ጥቃቶችን አስመልክቶ ሪፖርት አውጥቷል። ከሁሉም በላይ ግን የሃናን ሞት ተከትሎ የኢትዮጵያ መንግስት ኢንተርናሽናል አዶፕሽንን ለተወሰነ ጊዜ ካቋረጠ በኋላ ሙሉ በሙሉ አግዶታል። አማኑኤል ከዛ በኋላ ልክ እንደ እሱ መስማት ከተሳናት አፍሪካ አሜሪካዊ ታሳዳጊናት ጋር በደስታ እየኖረ ነው። የዊሊያምስ ባዮሎጂካል ልጅ ካራ ጋርድነር ደግሞ በተፈጠረው ሁኔታ ህይወቷ ተመሰቃቅሎ ወደ ሱስ እና ወደ ከባድ ዲፕሬሽን ገብታ የነበረ ቢሆንም አሁን ያንን ሁሉ አልፋ ሐና ላይ ስለተፈጸመው ግፍ በድፍረት በመናገር ለብዙዎች ድምፅ ሆናለች። የሃና አለሙ ታሪክ የወላጅ የስርዓትና የማህበረሰብ ውድቀት አሳዛኝ ውጤት ነው። ነገር ግን ሞቷ በጉዲፈቻ ስም ስለሚፈጸሙ በደሎች፣ ስለ ጽንፈኛ አስተሳሰቦች አደገኛነትና ህፃናትን የመጠበቅ የጋራ ኃላፊነታችንን እንድንመረምር ያስተምረናል። ሀና በሞቷ ውስጥ ይህንን እውነት በማጋለጧና ለብዙዎች መማሪያ በመሆኗ ስሟ ከመቃብር በላይ ህያው ሆኖ ይኖራል። የሀና አለሙ አሰቃቂ ታሪክ የአንድ ቤተሰብ ወላጆች የጭካኔ ውጤት ብቻ አይደለም ይልቁንም ዘመናዊ ሳይንስ ከረጅም ጊዜ ጀምሮ ያስጠነቀቀውን ጥልቅ የስርዓት ውድቀት የሚያሳይ ነው። ይህንን ለመረዳት ደ ቡካሬስት እርሊ ኢንተርቬንሽን ፕሮጀክት ወይም ቢ ኢ አይ ፒ በመባል የሚታወቀውን ሪሰርች መመልከት አለብን። ይህ ጥናት በአይነቱ ልዩ ነበር። በታሪክ ለመጀመሪያ ጊዜ በህፃናት ማሳደጊያ ተቋማት ወይም ኦርፋኔች ውስጥ ያደጉ ህፃናትንና ከዚያ ወጥተው ጥሩ አስተሳሰብ ባለው የማደጎ ቤተሰብ ውስጥ በእንክብካቤ እንዲያድጉ የተደረጉ ህጻናትን በማነጻጸር በአእምሮ፣ በእውቀት፣ በማኅበራዊ እና ስሜታዊ እድገታቸው ላይ ያለውን የረዥም ጊዜ ተጽዕኖ አጥንቷል። የጥናቱ ግኝቶች አስደንጋጭ ነበሩ። በኦርፋኔጅ ውስጥ የሚያድጉ ልጆች በአይኪው፣ ከሰዎች ጋር ባላቸው መስተጋብርና ስሜትን በመቆጣጠር ችሎታቸው ላይ ከፍተኛ የሆነ ጉድለት እንደሚያስከትል አሳይቷል። ከሁሉም በላይ ጥናቱ ሁለት ወሳኝ እውነታዎችን አጋልጧል። አንደኛው የማገገም እድል ሲሆን ህፃናት ወደ ቤተሰብ እንክብካቤ ሲዘዋወሩ በብዙ ዘርፎች የሚታይ መሻሻል ያሳያሉ። ሁለተኛው የጊዜ ወሰን ነው። ይሄም የሚያሳየው ህፃናቱ በተቻለ ፍጥነት በተለይም 24 ወራት ወይም እድሜያቸው ሁለት ዓመት ሳይደርስ በፊት በማደጎ ወደሚያሳድጋቸው ቤተሰብ መቀላቀል እንዳለባቸው ያስረዳል። ይህ የእድሜ ወሰን ወይም ሴንሴቲቭ ፔሪድ ካለፈ በኋላ የሚደረግ ጉዲፈቻ ግን ዘላቂ የሆነ ጉዳት ሊያስከትል ይችላል። ታዲያ ይህ ሳይንሳዊ ጥናት ከሀናና ከአማኑኤል ታሪክ ጋር እንዴት ይገናኛል? አንደኛ ሃናና አማኑኤል የመጡት ከህፃናት ማሳደጊያ ተቋም ነበር። የቢኢአይፒ ጥናት እንደሚያሳየው እነዚህ ህፃናት የዊሊያምስን ቤተሰብ ከማግኘታቸው በፊት ለትራውማ ለእድገት መዘግየትና ጤናማ ላለሆነ አታችመንት ተጋላጭ ነበሩ። ይህም ማለት ወደ አሜሪካ ሲመጡ ልዩ እንክብካቤና ድጋፍ የሚያስፈልጋቸው እንጂ ቅጣትና እና ቁጣን መቋቋም የሚችሉ አልነበሩ ሁለተኛ አማኑኤል መስማት የተሳነው ስለሆነ ለአደጋ ይበልጥ ተጋላጭ አድርገዋል። በዊሊያምስ ቤት ውስጥ እያለ ደግሞ ወጥ የሆነ የምልክት ቋንቋ የመማር ብቃት እንዳያዳብር እድሉ ተነፍቆት ነበር። የቢኢአይፒ ጥናት የጠቆመ ሴንሴቲቭ ፔሬድ እዚህ ላይ ቁልፍ ነው። አንድ ጨቅላ ልጅ በህፃንነቱ የሚያስፈልገውን ፍቅርና እንክብካቤ ካጣ በአእምሮ እድገቱ ላይ ዘላቂ ጉዳት ሊያደርስ ይችላል። አማኑኤል ሐሳቡን በምልክት ቋንቋ እንደፈለገ መግለጽ አለመቻሉና የፖስት ትራውማቲክ ስትረስ ዲስኦርደር ተጠቂ መሆኑ የሳይንሳዊውን ጥናት ትክክለኛነት ያሳየናል። ሶስተኛ የቢኢአይፒ ጥናት ልጆቹን ማዳን የሚችለው ከአንድ ቦታ ወደ ሌላ ቦታ በማዛወር ሳይሆን በማደጎነት በሚገቡበት አዲስ ቤት ውስጥ በሚሰጣቸው ፍቅርና እንክብካቤ መሆኑን ያስረዳል። የዊሊያምስ ቤት ልጆቹ ከዚህ ቀደም ከነበራቸው ህመም እንዳያገግሙ እድሉን የነጠቀ ብቻ ሳይሆን በቀድሞ ቁስላቸው ላይ አዲስና ከባድ በደል በመጨመር ሁኔታውን የከፋ ደረጃ ድርሶታል። በመጨረሻም የሀና ታሪክና የቢኢአይፒ ሳይንሳዊ ግኝቶች አንድ ግልጽ መልዕክትን ያስተላልፋሉ ከጉዲፈቻ በኋላ የሚደረግ ጥብቅና ቀጣይነት ያለው ክትትል እንዲሁም እንደ ስነ ልቦና ሕክምና ያሉ ልዩ የድጋፍ አገልግሎቶች አማራጭ የቅንጦት መንገዶች ሳይሆኑ ከእንደዚህ አይነት ተቋማት ለሚመጡ ህፃናት ወሳኝ ናቸው። የሀና አለሙ ሰቆቃ ይህ ሳይንሳዊ ጥናት ችላ ሲባል የሚከሰተውን አሳዛኝ ውጤት የሚያሳይ ሕያው ምስክር ሆኖ ለዘላለሙ ይኖራል።